ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮ ደግሞ ቴሌግራም የምትጠቀሙ ሰዎች በብዛት ፕሪሚየም ብቻ ከፍላችሁ የምትጠቀሟቸውን አንዳንድ ወሳኝ ወሳኝ ፊውቸሮችን እና ሌሎችንም ቴሌግራም ላይ የሌሉ አዳዲስ ነገሮችን በነፃ የምንጠቀምበትን አንድ አፕሊኬሽን አሳያችኋለሁ። በመጀመሪያ ግን እዚህ አፕሊኬሽን ላይ ምን ምን የተለየ ነገር እንደምናገኝ በጥቂቱ ልንገራችሁ። የመጀመሪያው ለማንኛውም ሰው ቮይስ መላክ ስትፈልጉ ድምጻችሁን ቀይራችሁ መላክ ትችላላችሁ። ኦንላይን ላይ እንዳላችሁ ማንም ሰው እንዳያውቅባችሁ ማድረግ ትችላላችሁ። ከሰው ጋር የምጻጻፉበትን ቻት ደግሞ ሌላ ሰው እንዳይባችሁ መቆለፍ ወይንም መደበቅ ትችላላችሁ። የማንኛውን ሰው ስቶሪ ሴቭ ማድረግ ትችላላችሁ ወደ ስልካችሁ። ሌላው ደግሞ ድሌት ወይንም ደግሞ ኤዲት የተደረጉ ሜሴጆችን ማየት ትችላላችሁ። እንደዚሁም ትላልቅ ፋይሎችን በጣም በአጭር ደቂቃ ዳውንሎድ ማድረግ ትችላላችሁ። በጣም በፍጥነት ማለት ነው። ሌሎችም አሪፋሪ ፊውቸሮች አሉት። ምን ምን ናቸው የሚለውን ሁሉንም አሁን አንድ ባንድ አሳያችኋለሁ። ፋይቭ ሚኒትስ ሌተር። አንደኛው ፊውቸር ድሌት ወይንም ደግሞ ኤዲት የተደረጉ ቴክስቶችን ማየት የሆነ ሰው ለእናንተ ቴክስት አድርጎላችሁ ነገር ግን ያ ሰው እናንተ ሳታዩ ቴክስቱን ድሌት ወይንም ደግሞ ኤዲት ቢያደርገው እናንተ ጋር ግን እንዳይጠፋ ለማድረግ በቀላሉ ሶስት ሰረዟን ትነኩና ወደታችሁ ርድ ብላችሁ ሴቲንግ የሚላለ እሱን ትነካላችሁ። በመቀጠል ቻትስ የሚላለ እሱን ትነካላችሁ። ከዛም እዚህ ጋ እንደምትመለከቱት ሸው ድሌትድ እና ሸው ኤዲትድ ሜሴጅ የሚሉ አሉ። ሁለቱንም እንደዚህ ኦን በማድረግ እንደምትመለከቱት የላከላችሁ ሰው ድሌት ቢያደርገውም የላከላችሁን ቴክስት ልክ እንደዚህ ግን ድሌት ብለው ያመጣላችኋል ከዛም እናንተ በቀላሉ ማየት ትችላላችሁ ማለት ነው። ኤዲት ተደርገው ከሆነም በተመሳሳይ አሁን ባሳያዎቹ መልኩ ኤዲት ብላ ያስቀምጥላችኋል ማየት ትችላላችሁ ማለት ነው። እዚሁ ሴቲንጉ ላይ ሳትወጡ እዚህ ፎንት የሚለውን ነክታችሁ ከእነዚህ ፎንቶች ደስ ያላችሁ መርጣችሁ ቻታችሁን በቀላሉ በዚህ መልኩ ፎንቱን ማሳመር ትችላላችሁ። ሁለተኛው ፊውቸር ደግሞ ቮይስ ቼንጀር ይባላል። ለሆነ ሰው ወይም ደግሞ የተለያዩ ግሩቦች ላይ ቮይስ መላክ ፈልጋችሁ ነገር ግን ድምፃችሁ እንዳይታወቅ ከፈለጋችሁ ለምሳሌ ለሰው ከሆነ መላክ የምትፈልጉት ከላይ ያለችውን ሶስት ነጥብ ትነኩና ቮይስ ቼንጀር የሚለውን ትነካላችሁ ከዛም እዚህ ውስጥ ካሉት አማራጮች መርጣችሁ ሴቭ በማለት በዚህ መልኩ ድምጻችሁን ቀይራችሁ ለምትፈልጉት ሰው ወይም ደግሞ ከምትፈልጉት ግሩፕ ላይ በቀላሉ ድምጻችሁ ሳይታወቅ መላክ ትችላላችሁ ማለት ነው ሌላው ደግሞ ሶስት ሰረዟን በድጋሚ ትነኩና ቢዩቲፍል ራይት የሚለው ንኩት ከዛም ኢንግሊዥ የሚለው ውስጥ እንደምታዩት ብዙ አይነት የሚያማምሩ ፎንቶች አሉ አንዱን መርጣችሁ በዚህ መልኩ የተለያዩ ቻቶችና ግሩፖች ላይ በዚህ መልኩ በሚያምሩ ፎንት ታይፕ ማድረግ ትችላላችሁ ማለት ነው ሶስተኛው ፊውቸር ደግሞ ኦንላይን ላይ ስትሆኑ ሰው እንዳያውቅባችሁ ማድረግ። ይህንም ለማድረግ እንግዲህ በድጋሚ ወደ ሴቲንግ ትገባላችሁ። በመቀጠል ፕራይቬሲ የሚለውን ትነካላችሁ። ከዚም እዚህ ጋር ስቲል ዝሞድ የሚለውን ኦፍ ከነበረ ልክ እንደዚህ ኦን ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ሀይድ ስታተስ ኦንላይን የሚለውን ኦን በማድረግ ማንም ሰው እናንተ ኦንላይን እንደሆናችሁ እንዳያውቅ ማድረግ ትችላላችሁ። ሌላው ደግሞ ኦንላይን ላይ ሆናችሁ ለሰው ታይፕ በምታደርጉበት ሰዓት ይቺ ታይፒንግ የምትለው እንዳታይ ከፈለጋችሁ በቀላሉ ሃይድ ታይፒንግ ስቴት የምትለውን ኦን በማድረግ በቀላሉ ማጥፋት ትችላላችሁ። ሌላው ደግሞ የሰው ስቶሪ አይታችሁ እንዳላያችሁ ለማድረግ ደግሞ ሃይድ ሪድ ስቶሪስ የሚለውን ኦን በማድረግ መጠቀም ትችላላችሁ። የፈለጋችሁትን ሰው ስቶሪ ደግሞ ለማውረድ ከፈለጋችሁ ስቶሪ ውስጥ ትገቡና ሶስት ሰረዟ ነክታችሁ ሴቭ ቱ ጋለሪ የምትለውን በመንካት በቀላሉ ወደ ስልካችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አራተኛ የምትፈልጉትን ቻት ሃይድ ማድረግ ወይንም ደግሞ መቆለፍ። ይህ ፊውቸር ደግሞ የሚጠቅማችሁ ስልካችሁን ለሰው በምትሰጡበት ሰዓት እንዳያዩባቸው የምትፈልጉትን ከተለያዩ ፕራይቬት ከሆኑ ሰዎች ጋር የምትጻጻፉትን ቴክስት አሊያም ደግሞ ጆይን ያደረጋችሁትን ቻናል ሊሆን ይችላል መደበቅ ወይም ደግሞ መቆለፍ የምትችሉበት ፊውቸር ነው። ይህን ለማድረግ በቀላሉ ይችን ሶስት ሰረዝ ንኳትና ሂድን ቻት የሚለውን ተጫኑ። በመቀጠል ፓስኮድ የሚለውን ንኩት። ከዛም የማትረስቱን አራት ዲጂት ፓስወርድ አስገቡ። ለማረጋገጥ በድጋሚ ቅድም ያስገባችሁትን ፓስወርድ ታስገባላችሁ። ከዛም እንደዚህ ኦን ካደረጋችሁ በኋላ ትመለሱና መደበቅ የምትፈልጉትን ቻት ወይም ደግሞ ቻናል ሊሆን ይችላል አንድ ጊዜ ጫና አድርጋችሁ ትይዙትና ይቺን ሶስት ሰረዝ ነክታችሁ ሀይድ የሚለውን በመንካት በቀላሉ መደበቅ ትችላላችሁ። የደበቃችሁትን የምታገኙት ደግሞ ይህን ነክታችሁ ሂድ እንቻት የሚለውን ስትነኩት ፓስወርድ ይጠይቃችኋል። ቅድም ያስገባችሁትን ፓስወርድ ስታስገቡ እዚህ ላይ ታገኙታላችሁ ማለት ነው። በዚህ መልኩ አድርጋችሁ መጠቀም ትችላላችሁ። አምስተኛው ፊውቸር አንሰሪንግ ማሽን ይባላል። ይህ ፊውቸር ደግሞ የሚጠቅማችሁ እናንተ ኦንላይን በማትሆኑበት ሰዓት የሆነ ሰው እናንተ ለስራ ቢፈልጋችሁ በቀላሉ እናንተን ስልክ ደውሎ አሊያም ደግሞ ቴክስት አድርጎ እንዲያገኛችሁ መልእክት የምታስቀምጡበት ፊቸር ነው። ይህን ለማድረግ በቀላሉ ሴቲንግ ላይ ትገቡና አንሰሪንግ ማሽን የሚለው ውስጥ ትገባላችሁ። ከዛም ይህንን አንሰሪንግ ማሽን የሚለውን ኦን ካረጋችሁ በኋላ እዚህ ጋር አንሰሪንግ ማሽን ቴክስት የሚለውን ትነቁና እዚህ ጋር ሰው ሲፈልጋችሁ ማስቀመጥ የምትፈልጉት ቴክስት እንግዲህ በዚህ መልኩ ትጽፉላት አላችሁ ማለት ነው። ቴክስቱ ጽፋችሁ ከጨረሳችሁ በኋላ ኦኬ ትላላችሁ። ከዛም እናንተ ኦንላይን በማትሆኑበት ሰዓት ልክ ቴክስት ሲደረግላችሁ ቴክስት ላደረገላችሁ ሰው በዚህ ፊውቸር አማካኝነት መልእክታችሁን እንደዚህ አድርጎ ይልክለታል ማለት ነው። ከዛም ኦንላይን ስትሆኑ በቀላሉ ቴክስት ማድረግ ትችላላችሁ ነው። ሌሎችም አሪፍ አሪፍ ፊውቸሮች እዚህ አፕሊኬሽን ላይ አሉ። ከነዛም መካከል የምትፈልጉት ቻናል ላይ በተለያዩ ቋንቋዎች በአማርኛ ወይም ደግሞ በእንግሊዝኛ የተጻፉ ጽሁፎችን በቀላሉ አንድ ጊዜ በመንካት እዚህ ጋር ትራንስሌት የሚለውን ነክታችሁ ልክ እንደዚህ ወደ እንግሊዝኛ ወይም ደግሞ ከእንግሊዝኛ ወደ ተለያዩ ቋንቋዎች እንደዚሁም ወደ አማርኛ በቀላሉ በዚህ መልክ ቀይራችሁ ወይም ደግሞ ትራንስሌት አድርጋችሁ መጠቀም ትችላላችሁ። ሌላው ደግሞ ይችን ሶስት ሰረዟን ትነኩና መልቲ ዲያሎግ አክሽን የሚለውን እንኳት። ከዛም ለምሳሌ ሳታውቁት የተቀላቀላችሁበት ብዙ ቻናልና ግሩፖች ካሉ ይህን በመንካት በአንድ ጊዜ ሰሌክት አድርጋችሁ ማጥፋትና ሊቭ ማድረግ ትችላላችሁ። በመጨረሻም የተለያዩ ትልልቅ ፋይሎችን ለምሳሌ የጌም ፋይሎችን፣ ፊልሞችን ዳውንሎድ ስታደርጉ በጣም በፍጥነት ዳውንሎድ እንዲያደርግላችሁ የምታደርጉበትን ደግሞ ሴቲንግ ላሳያ። በቀጥታ ሴቲንግ ላይ የተገቡና ጀነራል ሴቲንግ የሚላለ ሶስት ትገባላችሁ። በመቀጠል እዚህ ጋ ስፒድ አፕ የሚላለ እሱን ኦፍ ከነበረ በቀላሉ ኦም በማድረግ ልክ እንደዚህ አይነት ትላልቅ ፋይሎችን ዳውንሎድ በምታደርጉበት ሰዓት ይህን በመሰለ ፍጥነት ዳውንሎድ ያደርግላችኋል ማለት ነው። ተጠቀሙበት። የአፕሊኬሽን እስካሁን ካሳየኋችሁ ምርጥ ምርጥ ፊቸሮች በተጨማሪ ብዙ አይነት አሪፍ አሪፍ ፊቸሮችን ይዟል። ዳውንሎድ አድርጋችሁ ተጠቀሙበት። ከኔ ቴሌግራም ቻናል ላይ አፕሊኬሽኑን ታገኙታላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እና የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ገብታቸው ዳውንሎድ አድርጋችሁ ተጠቀሙበት። ሌላው በዶላርና በካርድ የሚከፍል ሁለት አፕሊኬሽኖችን በቪዲዮ ከፈለጋችሁ ደግሞ እነዚህን ሁለት ቪዲዮዎች እንድታዩ ጋብዛችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ከወዳችሁት ላይክና ሰብስክራይብ በማድረግ ቤተሰማ ናችሁ እንዳረሱ ይመቻችሁ።